የጥርስ ህመም በተለያዩ ምክንያቶች ሊመጣ ይችላል። የጥርስ መበስበስ፣ መቦርቦር፣ መፈርፈርና ሌሎች ውጫዊና ውስጣዊ ጫናዎች እንደ ምክንያትነት የሚጠቀሱ ናቸው። ህመሙ ከበድ ያለ ከመሆኑን ባሻገር መጥፎ የሆነ የአፍ ውስጥ ጠረንንም ሊያስከትል የሚችልበት ሁኔታ ሰፊ ነው። በህመሙ የሚቸገሩ ሰዎች ከአንዱ ጥርስ ወደ ሌላኛው እንዳይዛመትና ስጋቱ እንዳይጨምር በቶሎ የባለሙያ እርዳታን መጠየቅ ይኖርባቸዋል። ሆኖም ግን ለማስታገስ ወይንም ህመሙን ለመቀነስ በቤት ውስጥ ሊጠቀሟቸው የሚችሉ የቤት ውስጥ የህክምና መንገዶች መኖራቸውንም ጥናቶች ይጠቁማሉ። ማይ ሄልዝ ቲፕስ በተባለ ድረገጽ ላይ በወጣው ጥናት እንደተጠቀሰው ለዚህ ይጠቅማሉ ከሚባሉት ውስጥ ነጭ ሽንኩርት አንደኛው ነው። የተፈጨ ነጭ ሽንኩርትን ከጥቂት ጨው ጋር መደባለቅና ህመሙ ያለበት ጥርስ ላይ በውስጥና በውጭ በኩል በሚገባ መቀባት ወይንም ሁለት ፍሬ ያህል ነጭ ሽንኩርትን የተጎዳው ጥርስ ባለበት በኩል መያዝና ማኘክ፣ ይህን ለተወሰነ ቀን መደጋገም። በተመሳሳይ ሁኔታ ቀይ ነጭ ሽንኩርትንም ብንጠቀምበት ተመሳሳዩን ውጤት እናገኛለን። በአንድ ብርጭቆ የሞቀ ውሃ ውስጥ አንድ ሾርባ ማንኪያ ጨው መጨመርና ማዋሃድ፣ በውህዱ አፍን መጉመጥመጥ። ይህ የህመም ስሜቱን ለመቀነስና ባክቴሪያውንም ለማስወገድ ይጠቅመናል። የተፈጨ ቃሪያንም ከጨው ጋር አዋህዶ ህመሙ በሚሰማን ጥርሳችን በኩል ብንቀባውና ለተወሰነ ሰዓት ብናቆየው ፈጣን ውጤት እንደምናገኝበት ባለሙያዎቹ ጠቁመዋል።